ቅዱስ አሐዱ አምላክ አማት መንፈስ ቅዱስ አሐዱ አምላክ መስራ ወረዱ ለግንቦት በዛቲ ዕለት ወረደ ወረደ እግዚእነ ኢየሱስ ክርስቶስ ለወጡ ስብሐት ውስተ ምድረ ግብጽ ምስለ እሙ ቅድስት ድንግል ማርያም ዮሴፍ ወሰሎሜ። አንድ አምላክ ቅዱስ ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ምድረ ግብጽ ወረደ። ያ ጊዜ የመሱ ጌታ የሁለት ዓመት ህፃን ነበር። ወንጌላዊ እንዳለ እግዚአብሔር መልአክ ለዮሴፍ በህልም ተገልጦ ተነስተህ ህፃኑንና እናቱን ይዘህ ወደ ግብጽ ምክ ሽሽ ታበላስ ብዬ እስክነግርህም በዚያውን ወደ ጌታችንም ወደ ግብጽ መምጣት ስለ ሁለት ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገለው እንዳይችል፣ ስለዚህ ሌሎች ተስፊቱ ታት ነው ብለው እንዳያስቡ፣ ሁለተኛው የግብፅ ሰዎች በመካከላቸው በመመላለስም ፀጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ የክሩ አሌት ጌታችንን በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስታ ይባላል፣ አልተቀበሏቸውም። በዚያም የውሃ ጉድባር ቆፈሩ፣ ያችም ውሃ ለርቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገሙዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። ክብባለ ጌታችንም ተረከዙን በአለት ላይ ያደረገ በተረከዙን አምሳል በአለቱ ላይ ተቀረሰች እስከዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተክርስቲያን በስምሽ ትሰራ ዘንድ እንዳለው እንዳለው እወቂ በውስጡም ድንቅ ታምራትን አደርጋለሁ። ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ማይር ሄዱ። የአስቄጥስን በረሃዱ ከሩቅ አዩ ጌታን በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገልን ተጸምደው በመላይ ምሳል ያገለግሉኛል። ከዚያ በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትርበጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር ነስቶ ሰበራት፣ ጥቃቅን ስርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃ በባህር እጁ እየዘገነ የተከላቸውን ስብባሮች አጠጣቸው። ወዲያውኑ በቀሉ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውን ጣፋጭ ሽታ ሸተተ። እርሱም ከሽቱዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንን እናት ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ በዚህ ይኖራል። ክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስምጣሪያ ነው። ከዚያም በህንሳ ወደሚባል አገር ሄዱ። ተጓቢው ቤተ ኢየሱስ የሆነ በኢሱስ የሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታው እንደሚሆን ሁሉ የሚፈቁ ጊዜ ጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየአመቱ አደረገ። ይኸውም ከቀን ኩሌታ ባይነትና ለጸሎት ጊዜ ለእግዚአብሔር በዚያቸው የውሃ ጉድጓድ ምጣንን ሲያሳርጉ የከበረው የወንጌል ንባብ ሲፈሳን በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከሱም ይባረካሉ። ከዚያም በኋላ ለቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። ሀያ ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። አስራ ሰባት ክንድ የሆነ እንደሆነ አስራ ሰባት ክንድ ከሆነ ግን በግብጽ ሀገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙን አይን ሀገር ይሄዱ። እዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንን ሰገዱ። እስከ ዛሬ እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሂደው ውስጧ ስድስት ወር ተቀመጡ። እዚያም በሽታን ሁሉ የሚያደኝ የጉድጓዱ ውሃ አደረገ። ጌታችንም የፈቀደውን በግብጽ የሚኖርበት ወራቱ በፈጸመ ጊዜ ይኸውም ሶስት ዓመት ከስድስት ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በህልም ታይቶ የህፃኑን ነፍስ የሚሹቱ ተዋልና ተነሳ፣ ህፃኑን እናቱንም ይዘው ወደ እስራኤል ሀገር ተመለስ አለው። ያን ጊዜ ተመልሰው ወደ ምስር ደረሰ፣ ወደ መዓልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተክርስቲያን ናት። ከዚያ ወጥተው ወደ መጣሪያ ደርሰው በውስጥ አታተው። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያ ሰዓት ጀምሮ የተባረከች እና የከበረች ሆነች። ከዚያም ጌታችን የተቀረ ክርስትና ጠንቀት የሚፈሰምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያን አፍለያትን ቅደሳትና ታቦተጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመቻቸው ነው። በጌታችን መመለስን ልጄን ከግብፅ ጠራሁት ያለው ሆዚያ እንትን ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ጥራንም ድንቅ ስራንም በጣሌ ወዝ በረሃ ያደረገ በማለት እየዘመርን ነው በዚህ መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወሉ ስለእኛ ስለተሰደደ ለእግዚአብሔር ምስጋና ይሁን፣ በእኛ ላይ ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን በረከቷ ከኛ ጋር ለዘለዓለሙ ይኑር። ዮሴፍና ሰሎሜን በረከታቸው ከእኛ ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለማዕትከ ውስተ ምድረ ግብፅ ሰኮነ ብሎ የመዋእል አምላክ በጊዜ ሆንከህፃነ በተለ ዮሴፍ አሜሃ ከመታሪ ስልጣን ገቢረከ በበስባት ሀበተከ ልከ ከመ ካር ማየተ መቅደሰት ይኩን አውሃዝከ ሜሮነ ወበዛቲ እለት አይረፈ እንባቆም ነቢይ አኃሉ ማሰብቱ ወክልኤቱ ደቂቀ ነቢያት በዚህ ችምለት ከ12 ደቂቃ ነቢያት አንዱ ነቢይን ባቆ ማረፈ። ይህም ቅዱስ ባል የተለተ ሉን ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት፣ ይህን በብር በባቢሎን ሀገር በአነቶቹ ጉድባድ ውስጥ ላለ ለነቢዩ ዳንኤል ውሰዳ ነው። ባቆምም ጌታ ሆይ ባቢሎንን አላየኋት፣ ጉድባዶንም አላውቀው አለ። የእግዚአብሔር መልአክን በራሱ ጠጉን ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበ። ወዲያውኑ ንባቆምን ወደ ይሁዳ ሀገር መለሰው። ባረጀና መሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተመቅደስን ሰሩ። ባቆም የኢየሩሳሌም ኢየሩሳሌም ደርሶ ቤተመቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱን ሲሰሙ ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማው፣ ሰምቼም ፈራው፣ ስራህንም አይቼ አደነቅ አለ። ስለመድኃኒታችን መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፍ ከፋራን ተራራ ከቴማር ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍቱም ጋር ደምሯል። በዚህ ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ ሁለት ልጆች ነበሩ። ጣዖት እንዲያመልኩ ፈለጓቸው። እንቢ በአሉም ጊዜ ገለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብሯት ሄደ። ነፍሳቸውን የሚመልስላቸው ዘንድ እግዚአብሔር እንደመነው፣ ልመናውንም ተከብሎ በሕይወት አስነሳቸው። እረፍቱን በቀረበ ጊዜ ዘመዶቹን ጠራቸው፣ እንደሚሞትም ነገራቸው እና አንድ ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ ቤቱን ጣሪያ ሰንጥቃ ወረደች፣ ወደ አሁን ተዘርግታ ነፍሱን ወሰደች። ያን ጊዜማ ማረፈ በክርስቲያናዊ ንጉስ በአንስት አስር ዘመን። እንዲሆን አገልሉን ባነበበ ጊዜ አድንቆ በግብፅ በደቡብ ቀርጣስ በሚባል ቦታ በስሙ ቤተክርስቲያን ሰራለ ሷ በዚህ ከበረች። ለእግዚአብሔር ምስጋና ይሁን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እል በመዝሙር ማይነቶ መሰንቆ ለዘነሳ አምላክ ማይተነስሳ አራፍ ረፊቆ አለዚ ንባቁ ከመመንፈስ ቅዱስ አጠየቆ እ ብርሃናዊ ተፈረቤት ሰዲቆ በዛቲ ዕለት ማዓለም መጠቆ በበዛቲ ዕለት ሰብ አቆነ ቅዱስ አቆንታ ቀሲስ ዛሀገረ እንፅና። በዚህ ችንከ ንፅና ሀገር የከበረ ቀሲስ አቆንታ በሰማይትነት አረፈ። ይህም ነው ለበሽተኞች በጎ ስራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አሪያኖስ ዲዮቅልጥያኖስ ላከ። የዚያችን ሀገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ፣ በዚያንም ጊዜ ይህን ቅዱስ ያዘች። ወደ እስሙናይንም ወስደው በመኮንኑ ፊት አቆሞት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰው ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት ያለው በእሳት አቃጠሉት። ልብ በዚህ ፈጸመ ሚመራል መተው ወድ ነው መሰሉ ከከተማው ለባይ በሆነ ተላላሪ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከለ ቤተ ክርስቲያን ማይቶታ ወመጋቤ ሥርዓታ ዘፈሰም ከሰማ ለእቶነ እሳት በወሳጢታ ፍትሐ ለፍትሐ ፍትሕ ለነፍሴ ኣውይ አቁልታ በማይሰረ ጌጋይ ዘርበ ኢትንበር ሙቅህታ ወበዛቲ ደት ኮነ ረፍቱ ኣልዓ አርካን አ ተዝጋለአክሌድስ ወቴፍላስ ወማሪዩ በረከቶ ታብ ምስሊ ዓለም ዓለም በዚህች ዕለት ኣሮ እ አልዓዛር እረፍቱ ሆነ። ደግሞ የአክሌድስ የቴፍላስ የማሪዩ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።